ይሄ ማለቂያ የሌለው ጭቅጭቅ ዛሬም ተደገመ። እኔ ዛሬ መቶ ፐርሰንት ይታረቃሉ፣ በቃ ሰላም ይወርዳል። ሀይም ይም ሁለት መቶ ኬ ገብታለች እና በጣም ይሄ የደስታዋ ቀን ነው። ስለዚህ በዚህ ጭቅጭቅ ይመጣሉ ብዬ አላሰብኩም። እንደውም እንኳን ደስ አላችሁ የሚል መልእክት ይዛ ትመጣለች ብዬ ነበር ያሰብኩት የእውነት የምስጋና መልእክት ለቤተሰቦች ጭራሽ ዛሬ ደግሞ እየባሰ የከፋ አረ ወደት እንሂድ የእውነት አሁንስ ታመምን። አረ በፈጣሪ ስም አረ በቃችሁ። አረ ለኦዲንስ ክብር ይኑራችሁ። አረኛ የምናሳዝናችሁ። አረ ይሄ ሁሉ ሰው እያለቀሰ ያለው ለእናንተ ነው። አረ ተጉ በቃችሁ፣ ጭቅጭቅ ማለቂያ የሌለውን ዝንዝና ጭቅጭቅ። ለማንኛውም ጨረቃዋ ሁለት መቶ ስለገባች ደስ ብሎኛል። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ የእኔ ቤተሰቦች፣ እንዴት ናችሁ ልኝ በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝ ተረፍርፍ ይበልልኝ እያልኩኝ፣ እንግዲህ ዛሬ በብሩኬ ቤት ሀይሚዬ ተከስታለች። የኔ ድንቡሽቡሽ ምር ብሎባታል። በዛ ላይ በጣም ቆንጅዬ እየሆነች ነው። ሀይምዬ ግን ከቀን ቀን ቁንጅና እየጨመረ ነው። በጭቅጭቁ ላይ በንዝንዙ ላይ ተስማምቶሻል። አንቺ እንግዲህ ትላንትና ስለነበረው ቪዲዮ ከትላንቱ እንግዲህ ያው ልታስረዳው እየሞከረች ብሩኬ ለማለት ዳኒ ቤት እንዴት እንደሄደች፣ ለምን እንደሄደች ልታስረዳው እየሞከረች ያው፣ ጭቅጭቅ ነበረ በመካከል ምንም ሊግባባ አልቻሉም። እና እሱም የማዳመጥ ችግር ነበረበት፣ እያዳመጣት አልነበረም። ስለዚህ ያው ዛሬ በግልጽ መግቢያ ሰርታ፣ መግቢያ ላይ ተናግራለች። የሄደችበት ምክንያት እንግዲህ ሁሉም ያው ለክሱ እንደሆነ የፈለገ ነገር ቢሆን እኔ እና እሱ ገና ወጣቶች ነን፣ ገና ልጆች ነን፣ ገና ብዙ የምንኖረው ህይወት አለ፣ ገና ብዙ ብዙ ብዙ የምንሰራው ስራ አለ። ስለዚህ ብሩኬ እኔ በዚህ ሰዓት ታስሮ ማየት አልችልም። እና ያለውን ነገር አይታችኋል። ከጠበቃ ከሁሉ አውርቶ ነበረ፣ ነገሩን ህግ ቦታ አድርሶታል። እና መሄድ ነበረብኝ እና ሄድኩኝ። ካሜራ ይዤ ያልሄድኩት ደግሞ ሁሌ ካሜራ ይዞ መሄድ ሰለቸኝ። ስለዚህ ነገሩን በውስጥ መፍታት ፈለግኩኝ እና ሄድኩኝ። እናንተ እንዴት ነው የምታስቡት? እኔና ዳኒ በሁለት ቀን ትውውቅ ውስጥ በሶስት ቀን ትውውቅ ውስጥ እንዴት ነው ሌላ ነገር ሊኖረን የሚችለው? እንዴት ነው ሌላ ነገር ውስጥ ልንገባ የምንችለው? እንዴት ነው ሰው የሚያስበው? እንዴት እንደዚህ ታስባላችሁ? ብላ ተናግራለች። እንግዲህ እኛም ያልነው ይሄንን ነው ሀይሚና ዳኒ እንግዲህ አሁንም እሷ እንዳለችው ሀይሚ ነብይ አይደለችም። ስለ ዳኒ ምን ያስብ፣ በእርግጥ ከሚያደርገው አክት ልትረዳ ይገባል። ሀይሚ በእርግጥ መጨረሻ ላይ የተናገረችው ነገር እኔንም አናዱኛል። ግን ደግሞ እኔ ነብይ አይደለሁም ዳኒ ስለሚያደርገው ነገር ማወቅ አልችልም። ስለሚያስበው ሀሳብ ማወቅ አልችልም። እሱ በሌላ ነገር ያስብ ያስብ እኔ የማውቀው ነገር የለም ብላለች። ሁለተኛ ነገር ደግሞ በነገራችን ላይ የኔም ጥያቄ ነው ይሄ የእኔም ጥያቄ ነው። በጣም ፖይንት የሆነ ነገር ተናግራለች ሶሲን የሚያፈቅራት ከሆነ የረጅም ዓመት ፍቅረኛዋ ከሆነ የረጅም ዓመት ጓደኛሞች ከሆኑ እንዴት ነው እኔም በሌላ መልኩ ሊያስበኝ የሚችለው? እንዴት እውነት ነው ይሄ? እግዚአብሔርን ነው የምላችሁ፣ በቃ እኔ አይምሮ ላይ ይሄ ራሱ እንዴ፣ እቺ ልጅ አሁን ከፍቅረኛ ያጣላሽኝ እያለች ነው አደለ? ግን ከፍቅረኛዋ ጋር ፍቅረኛዋ እሷን ይወደኛል፣ ያፈቅረኛል፣ የወደፊት ባል ይሆነኛል ብላ የምታስብ ከሆነ እንዴት ሌላ ሴት ይይዝብኛል ብላ ታስባለች? የእውነት የሁላችንም ጥያቄ ነው። ስለዚህ ዳኒ ሀይሚን ቢያስባት ራሱ ሶሲ፣ ራስሽን ጠይቂ ወይም ፍቅረኛሽን ጠይቂ። ይወደኛል አይወደኝ የሚለውን ነገር በደንብ ገምግቢ። ሀይሚ እኮ ብሩኬ ሌላ ሴት ያፈቅራል ወይም ደግሞ ብሩኬ ከአንቺ ፍቅር ይዞታል ብላ አይደለም እኮ አብራችሁ ማየት አልፈልግም ያለችው ወይም ደግሞ አንችን የብሩኬ ጓደኛ እንድትሆን ያልፈልገችበት ምክንያት እኮ አንችን ብሩኬ አፍቅሮሻል ወይም ያፈቅርሻል አይደለም። እኛም ያፈቅርሻል ብለን አስበን አይደለም። ግን እሳ አንቺ ከምታሳየው አክት አንቺ ከምታሳየው ነገር ከብሩኬ ጋር አብራችሁ አትሄዱም በሚለው ነው። ጓደኝነትም ቢሆን አንቺ እና እነ ሀይሚ እነ ብሩኬ በፍጹም በጓደኝነት ደረጃ ቢሆን አብራችሁ ልትሄዱ የምትችሉ ሰዎች አይደላችሁ። በጭራሽ ጓደኝነትም ሆነ ሌላ ነገር አብራችሁ አትሄዱ። ለዛ ነው እንጂ ብሩኬ አፍቅሮሻል ብላ አይደለም። ግን ዳኒ አንቺን የሚያፈቅርሽ ከሆነ ሀይሚን አይመኝም። በደንብ ልታውቁት የሚገባው ነገር ይሄ ነው። ስለዚህ ተጨቃጭቀውም ተነዛዝንዘውም ዛሬ መጨረሻ ላይ ከዚህ በኋላ ከፈለገኝ ዳኒን አገኘዋለሁ ማለትሽ፣ ሃይሜ ይሄ ትልቅ ስህተት ነው። ሃይሚዬ በፍጹም በፍጹም በፍጹም ዳኒ ማግኘት የለብሽም። በቃ ስለ ክሱን አስቆመሻል። የራስሽን ኃላፊነት ተወተሻል። በቃሽ። ከዚህ በኋላ ዳኒ የሚባል ሰውዬ ጋ ብትሄጂ እኔ እንጃ፣ እኔ ራሱ በጣም ነው የሚደብረኝ። በቃ ከሱ ሰውዬ ራቂ። ሁለተኛ አብራችሁ ጉድጓድ ግቡ ላልሽው ማለት ነው ከሀይሚ ጋር አይደለም፣ ጉድጓድ ማለት ነው የትም አይገቡም። ሀይሚ ያንቺን ባል አትፈልግም፣ ልታቂ የሚገባው። ሀይሚ ብሩኬ ነው የምትፈልገው። እዛ ጋር አታስመሲ። ከባልሽ ጋር ሲጀመር አልተጣላሽም። እናንተ ወጥመድ ነው እንጂ ሁለቱን የማለያየት ስራ ነው እንጂ አሁን ላይ እዚህ ለመድረሳቸው ተጠያቂ እናንተ ናችሁ ዳኒ ሶሲ ተጠያቂ ናችሁ። ምንም ምንም ምንም እንተናትኑ በሀይሜና ብሩክ ይህን ያክል ጊዜ ለማዘናቸው ለመከፋታቸው ለመጣላታቸው ለመለያየታቸው አይለያዩም፣ ግን እናንተ እንደሚለያዩ ነው የምታስቡት። ግን ምክንያቱ ግን እናንተ ናችሁ፣ እዚህ ያደረሳችኋቸው። ሁለተኛ ነገር ደግሞ ማለት ነው ሙሉ ለሙሉ ሀይሜን ተጠያቂ የምታደርጉ ሰዎች ሀይሜን ተጠያቂ ልትሆን አትችልም። በቃ አስረግጬ ነግራቸዋለሁ። ሀይሚ ብቻ ተጠያቂ አይደለችም። ብሩኬም ጋር ሀይሚም ጋር ጥፋት አለ። በቃ እውነታውን ማወቅ አለባችሁ። ሀይሚ ላይ ነገሮችን አደፍድፉ። ምክንያቱም ሀይሚ ዳኒ ጋር የሄደችው በቂ ምክንያት አላት። ብሩኬ ክሱን ለማስቆም ነው። ሰው ሲተብየዋስ? ብሩኬ ጋር ምን ያልከሰክሳታል? በምን ምክንያት ነው? ማቆም አለባቸው። ሁለቱ ሁለቱም ጋር ነው ጥፋት ያለው አሁን እዚህ ጋር ሁለቱ አለመግባባት ነው ያለው ችግራቸው። ሶሲ ተብየዋ ሀይሚ ከዳኒ ካራቀች፣ ሶሲ ከብሩኬ ካራቀች። እውነቴን ነው የምላቸው ነገር እየተባባሰ እየተካበደ ነው እንጂ የሚመጣው መቼም ሊስተካከል አይችልም። ስለዚህ ብሩኬን ብትሆን ይችን ሴትዮ ካጠገብ አርቅ። ምክንያቱም በአንተና በሀይሚ መካከል ሀይሚና ሶሲ በሚነጋገሩበት ሰዓት አንተ በመሀል በምትገባበት ሰዓት እጅግ በጣም ከባድ ነገር እየተፈጠረ ነው። ስለዚህ ሶሲ የምትባል ሴትዮ መራቅ አለባት ከእናንተ።